በመካከለኛው ምስራቅ ጦርነቱ ተባብሶ ቋንቋቸው ሁሉ በለው ፍለጠው ከሆነ ቀናቶች ተሻግረዋል። ኢራን ሚሳኤል ታዘንባለች። የእስራኤል የአየር መቃወሚያ የኢራንን ወደሌሎች ሚሳኤሎች አየር ላይ ለማስቀረት ይተናነቃል። ግማሾቹ በቴላቪቭ ምድር ላይ ወርደው የእስራኤልን ከተሞች ያነዳሉ። በዚያው ቅስበት የእስራኤል ዘመናዊና አውዳሚ ጀቶች የቴራንን ሰማይ እየሰነጠቁ ገብተው ጄኔራሎቿን ከነ ከተሞቿ ወደ አመድነት ይቀይሯቸዋል። ይህ የሃያ አንደኛው ክፍለ ዘመን አስፈሪና አሳፋሪ ጦርነት ሲሉ ተንታኞች ቃል አጥሯቸው እየዘገቡ ነው። አሁን ሄዝቦላም ይበቃል፣ እስራኤል ቀይ መስመር ጥሳለች፣ ናም ትወድማለች እያለ ነው። አሜሪካ ከጸጉር ዘለላይ አንዲት ብትነኪ ውርድ ከራሴ ስትል ኢራንን በድጋሚ ያስጠንቃለች። መካከለኛው ምስራቅና ዋይታ የአንድ ሳንቲም ሁለት ገጽታ ሆነዋል። በትንታኔው የምንመለከት ይሆናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሱት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው ሂዝቦላ በሰጠው መግለጫ እስራኤል ኢራን ላይ ያደረሰችውን ጥቃት ሁሉም ቀይ መስመሮች ታልፈዋል፣ አደገኛ የሆነት ሰት ተፈጽመዋል በማለት አውግዟል። በተጨማሪም ከኢራን እስላማዊ ሪፐብሊክ አመራርና ህዝብ ጋር ያለውን ሙሉ አጋርነትም ገልጸዋል። ይህ ጥቃት ኢራንን ያዳከመም ይልቁንም ለዋላዊነቷና ደህንነቷን ለመጠበቅ ያላትን ቁርጠኝነት ያጠናክናል ሲል የተናገረው ቡድኑ ኢራን ለሰላማዊ አላማ በጣም በከፍተኛ ቁጥጥር እየሰራች ያለችውን የኒኩለር መራ ግብን ለማስቆም እስራኤል በግድ የለሽነት የወሰደችው ያለ እርምጃዎች ክልሉን ወደ ትርምስ እያስገባ ሲል የከሰሰው ቡድኑ ይህ የእስራኤል ጥቃት ከአሜሪካ ሙሉ ድጋፍና ጥበቃ የተደረገ ነው። አሜሪካ በክልሉ ውስጥ ያሉትን ሁሉንም ሕጎችና ሚዛኖች የሚቃረን ከባድ ግርግርና የማጥፋት ፍላጎት ማሳያ ነው ሲል ሂዝቦላ በመግለጫው ተናግረዋል። በሊባኖስ በተለይም በደቡባዊ የሀገሪቱ ክፍል በሚገኙ የፍልስጤም የስደተኞች ካምፖች አቅራቢያ በኃይል መሰማራት መጀመሩን የተናገረው የሂዝቦላ ቡድን ለኢራን ህዝብና መሪነት ሀዘናቸውን በመግለጽ ከአገሪቱ ጋር ያላቸውን ሙሉ አጋርነት በማረጋገጥ በቅርቡ በእስራኤል ላይ ጥቃት እንደሚፈጽሙ ከዘ ሚድልስት የዜና ወኪል ያገኘነው መረጃ ያሳያል። ኢራን በየትኛው መንገድ አሜሪካ ከነካችን ወየውላት። ሶስተኛ ቀኑን በያዘው የኢራንና እስራኤል ውጊያ ዙሪያ አስተያየታቸውን የሰጡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በምንም መልኩ ሀገራቸውን ካጠቃች ከባድ አጸፋዊ ምላሽ እንደሚጠብቃትም አስጠንቀዋታል። ኢራን በየትኛውም አግባብ በየትኛውም ሁኔታና በየትኛውም መንገድ አሜሪካን አጠቃለው፣ ካለች ቴራን አኬልዳማ ትሆናለች፣ የአሜሪካ ከባድ ጥቃት ይገጥማታል ብለዋል አሜሪካ እየተካሄደ ባለው የኢራንና የእስራኤል ውጊያ በኔታናዊ ወገን ሆና ድጋፏን እያደረገች ነው በሚል ትወቀሳለች። ምንም እንኳን ትራምፕ ሀገሬ እንዳትነኪ የሚል መልእክት ለኢራን ባያስተላልፉም ሁለቱ ሀገራት ውጊያውን አቁሞ ወደ ንግግር እንዲመጡ ማሳሰባቸውን አላቆሙም። በሌላ በኩል እስራኤል የኢራኑ መንፈሳዊ መሪ አያቶላ ካማኒን ለመግደል በኢላማ ውስጥ ማድረጓ እየተነገረ ሲሆን፣ ዋሽንግተን ሀሳቡን የእብደት ነው ስትል ተቃውማለች። በሶስት ቀን ውሎ ኢራን በርካታ ሚሳኤሎ ሀይሎችን በማስወንጨፍ የእስራኤልን የነዳጅ ማጣሪያ እንዲሁም የስለላ ተቋማትን የጀርባ ክንፍ ስታወድም፣ በአንጻሩ እስራኤል የቴሄራንን ነዳጅ ማጠራቀሚያ ወታደራዊና የኒኩለር ማብለያዎቿን መምታቷም ይነገራል። የደረሰውን ጉዳት አስመልክቶ አልጀዚራ ባስነበበው መረጃ እስራኤል 14 ሳይንቲስቶችን ጨምሮ የ128 ሰዎችን ህይወት ስትቀጥፍ 900 የሚሆኑ ሰዎችን ለጉዳት ዳርጋለች ብሏል። በኢራን ጥቃት ደግሞ 14 ሰዎች ሲሞቱ 200 የሚጠጉ እስራኤላውያን መጎዳታቸውም ተገልጿል። ካለፈው አርብ ጀምሮ ለሶስተኛ ቀን የቀጠለው የእስራኤልና የኢራን ጦርነት እየተባባሰ ነው። ዛሬ በሁለቱም ወገኖች ጥቃቶች እየተፈጸሙ ናቸው። በእስራኤል የተፈጸሙ ጥቃቶች እስራኤል በኢራን ውስጥ የሚገኙ ኢላማዎቿን መምታቷን ቀጥላለች። የእስራኤል የመከላከያ ኃይል እንዳለው በዛሬው ዕለት 250 ኢላማዎች ተመትተዋል። የኢራን የመገናኛ ብዙሃን እንደዘገቡት እስከ ቅዳሜ ከዕለቱ ቀን ድረስ 128 ሰዎች ሲገደሉ 900 የሚደርሱ ደግሞ ተጎድተዋል። ከሟቾች መካከል በርካታ ሕጻናት ይገኙበታል። ኢራን ሌሊት ላይ በእስራኤል ላይ የሚሳኤል ጥቃቶችን የፈጸመች ሲሆን በዚህም ስድስት ሰዎች ከቴልአቪቭ በስተደቡብ በምትገኘው ባቲያም በምትባል ቦታ እንዲሁም አራቱ በሰሜናዊቷ ታማር ከተማ አጠቃላይ አስር ሰዎች ተገለዋል። ከመቶ በላይ ሰዎች ደግሞ መቁሰላቸውን የእስራኤል ባለስልጣናት አስታውቀዋል። የእስራኤል ጦር ሰራዊት እንዳለው አብዛኞቹ ሚሳኤሎች የከሸፉ ሲሆን ጉዳቱ ስለመድረሱ የወጣ ዘገባ የለም። በሌላ በኩል እስራኤል እየወሰደችው ባለው ጥቃት በኢራን ዋና ከተማ ቴራን የሚገኘው የሰሐራ ነዳጅ ማከማቻ መመታቱን የኢራን ነዳጅ ሚኒስቴር ገልጸዋል። የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስበትም አሁን በስራ ላይ መሆኑም ተገልጿል። እስካሁን ባለው ሂደት በእስራኤል በኩል 13 ሰዎች ሲገደሉ ከ370 በላይ ደግሞ ተጎድተዋል ነው የተባለው። በተጨማሪም ኢራን ለእስራኤል ወሳኝ ነው በሚባለው የሳይንስና ምርምር ማዕከል ላይም ጉዳት አድርሳለች። በአንጻሩ ኢራን 224 ሰዎች ሲገደሉ ከ200 በላይ ደግሞ ተጎድተዋል ብላለች። ለሊቱንም በርካታ ሚሳኤሎችን ወደ እስራኤል በማስወንጨፍ በርካታ መሰረተ ልማቶችን ማውደሟንም ገልጻለች። አዲስ በተደረገው የእስራኤል ጥቃት ደግሞ የኢራን ከፍተኛ የአቦታዊ ዘብ የስለላ ድርጅት መሪዎች መገደላቸውም ታውቀዋል። ሀገራቱ አሁንም የምንፈጽመውን ጥቃት አጠናክረን እንቀጥላለን ያሉ ሲሆን ኢራን እስራኤል ትወድማለች ስትል የእስራኤሉ ጠቅላይ ሚኒስትር ቤናምን የተናው በቀጠናው የእስራት ለውጥ ይኖራል ብለዋል። በሌላ መረጃ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራኑን መንፈሳዊ መሪ አያቶላሊ ከማኒን ለመግደል ያዘጋጀውን እቅድ በመቃወም አስቀርተዋል መባሉን ሮይተርስ አስነብቧል። ነገሮች በዚህ ከቀጠሉ ሁኔታ ወደ ሙሉ ጦርነት እንዳይገባ ተሰግተዋል። ትራምፕ በካናዳ ወደሚካሄደው የቡድን ሰባት ሀገራት ስብሰባ ከመሄዳቸው በፊት ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ለእስራኤል የምታደርገውን ድጋፍ እንደምትቀጥል ገልጸው ሀገሪቱ በኢራን ላይ የምታደርገውን ጥቃት እንድታቆም ጠይቀው እንደሆነ ከመናገር ተቆጥበዋል። ኢራን ለኳታር እና ኦማን በእስራኤል ጥቃት እየተፈጸመባት የተኩስ አቁም ስምምነት ለመደራደር ዝግጁ እንዳልሆነች መናገሯን ሮይተርስ የዜና ወኪል ዘግቧል። ትራምፕ ቅዳሜ ዕለት አሜሪካ በኢራን ላይ ከደረሰው ጥቃት ጋር ምንም ግንኙነት የላትም ብለዋል። በማንኛውም መንገድ አይነት ወይንም ሁኔታ በኢራን ጥቃት ከደረሰብን የአሜሪካ ጦር ኃይሎች ከዚህ በፊት አይተው በማያውቁት ደረጃ በሙሉ ኃይልና ጥንካሬ እርምጃ ይወስዳሉ ሲሉም አስጠንቅቀዋል። ትላንትና ሌሊት ኢራን በእስራኤል ላይ በፈጸመች ጥቃት አራት ሰዎች ሞታቸውን የእስራኤል ብሔራዊ አደጋ ጊዜ አገልግሎት አስታውቋል። ይህም በእስራኤል ከአርብ ዕለት ጀምሮ የተገደሉትን ሰዎች ቁጥር ወደ አስራ ዘጠኝ ከፍ አድርጎታል። የብሔራዊ ድንገተኛ ጊዜ አገልግሎቱ በሰባዎቹ የእድሜ ክል ውስጥ የሚገኙ ሁለት ሴቶችና ሁለት ወንዶች መገደላቸውንም አስታውቋል። አያይዞም 87 የተጎዱ ሰዎችን ወደ ሆስፒታል መውሰዱና ከነዚህ መካከልም አንዲት የ30 ዓመት ሴት በፊቷ ላይ ከባድ ጉዳት እንዳጋጠማት፣ አምስት ሰዎች መካከለኛና 81 ቀላል የአካል ጉዳት እንደደረሰባቸውም ገልጸዋል። የኢራን ጤና ሚኒስቴር በትናንትናው ዕለት ይፋ እንዳደረገው ሁለቱ ሀገራት በሚሳኤል ጥቃት ከጀመሩ ጊዜ አንስቶ ሁለት መቶ ሀያ አራት ሰዎች መሞታቸውን ይፋ አድርገዋል። የኢራን ቀይ ጨረቃ እንዳለው በምዕራባዊ አዘርባይጃን ግዛት ውስጥ አምቡላንስ ላይ በተፈጸመው ጥቃት ሁለት ሰዎች ተገለዋል። በተባበሩት መንግስታት የኢራን መልእክተኛ አርብ ዕለት እንዳስታወቁት በመጀመሪያው ቀን ጥቃት 78 ሰዎች ሲገደሉ ከሶስት መቶ ሀያ በላይ ሰዎች መጎዳታቸውንም ገልጸዋል። የኢራን መንግስት ቃል አቀባይ ባለፉት ሶስት ቀናት በእስራኤል ጥቃት ቢያንስ ሶስት ሴቶችና ህጻናት መገደላቸውን ያመለከቱ ሲሆን አጠቃላይ ቁጥር ግን አልተገለጸም። በተጨማሪም እስካሁን ድረስ ኢራን እስላማዊ አብዮታዊ ዘብ የአየር ኃይል አዛዧን ጨምሮ 18 የአብዮታዊ ዘብ ከፍተኛ አመራሮች በተለያዩ ጥቃቶች መገደላቸውን አንድ የኢራን ጦር ሰራዊት ከፍተኛ አመራር አስታውቀዋል።